ሄሎ አቤት። ሄሎ ጓደኛዬ፣ የት ነው ያለሽው? እንደ ሰላምታ አይቀድምም? ምን ሰላም አለ አሁን? የት ነው ያለሽው? ስራ ቦታ ነኝ። ምን ነው ጉድሽን አልሰማሽ እንዴ? ምን ሆነሻል? ምንድን ነው? አትናገርም እንደ? አሁን አሁን በአይኔ በብረቱ ጀማልን አላየው መሰለሽ። ምን? ወይኔ አሚና፣ ጉድ ሆነሻል በይኛ። ምን ያደርጋል? እርግጠኛ ነሽ? ጀማልን አይተሽዋል? መቼም እኔን እንደ መኖር አላምንሽም እያዋሸሽ ነው ልትኝ ባልሆነ በአይኔ በብረቱ እኮ ነው ያየሁት ወይኔ አሚና ቆይ ለምን ይዋሸኛል በዚህ ልክ ለምን በምን ምክንያት እሱን አጣርተሽ የምትደርሺበት ነው የሚሆነው አሁን ግን ተረጋግተሽ ምን ማድረግ እንዳለብሽ ነው ማሰብ ያለብሽ እንዴ ይህንን ጉድ ነግረሽ እንድነው ተረጋግቼ ላስብ የምችለው እሺ አሁን የት ነው ያለው የት ነው ያለሽው አንቺ እራስሽ የት ነው እንሂድ ወዴት ነው የምንሄደው ጀማል ላይ እያልሽኝ ቦታ ነው እንዴ? አሁን እኮ እኔ ህንጻ ውስጥ ከሆነ ሰውዬ ጋር ሲገባ አይቼው፣ ተከትዬው ብፈልጋቸው ፈልጋቸው አጣሁት። እኔ የምናገኛቸው አይመስለኝም። ምንም ብትኝ አልሰማሽም። ቆይ እንዲሁም ከመሄድ እደውልለታለሁ። ማን ጋር ነው የምትደውይው? ቆይ ጀማል ጋር ነው። እንደሱም አይሆንም። ቆይ ተረጋጊ። ደውለሽ ምን ልትይው ነው? እሱን እኔ ነኝ የማውቀው። የባሰ እንዲጠራጠር ነው የምታረጊው። ደውዬ ያለበት ድረስ እንደምሄድ እነግረዋለሁ። የዛን ጊዜ ወይ እናንተ ወይ እሱ እውነተኛ መሆናችሁን አረጋግጣለሁ። ምን አገባኝ እኔ ሆ በሚገርም ሁኔታ ማለት ነው ጀማል ማል ሽምጥጥ አድርጎ ለ የሚስቱ ወንድም እንግዲህ ሽምጥጥ አድርጎ ክዶት እንግዲህ ሊያመልጠው ችሏል ማለት ነው። እናም እንግዲህ በጣም ነው የደነገጠው ጀማል። እናም በቃ ደውልላትና አስቲ ምን አዲስ ነገር አለ ምናምን ነገር በላት ትለዋለች ነይማ። በመቀጠልም እንግዲህ ጀማል ይደውላል ወደ አሚና ይደውላል ማለት ነው። እናም ያው እንግዲህ ምን አዲስ ነገር አለ ብሎ ይጠይቃታል። ምንም አዲስ ነገር የለም አሁን ግን ስለ አንተ እያወራን ነበረ በማለት ትመልስለታለች። እሱም ከማ ጋር በማለት በጣም ይደነግጣል ማለት ነው። እሷም እንዴ ከመኖር ጋር በማለት ይም ትመልስለታለች። እናም እንግዲህ ጀማል በአሁኑ ሰዓት በጣም በጣም እንግዲህ ስጋት ውስጥ ነው። አሚና እንግዲህ በቅርቡ የምታውቅ ይመስለኛል። እናም ፋሚሊ እናም ውድና የተከበራችሁ ተመልካቾቼ ቪዲዮን ላይክ እያደረጋችሁ ጀምሩት። እንዲሁም የደውል ምልክቷን በማጥቋር የሚለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እናም እንግዲህ ጀማል በመቀጠልም ደውሎ ቢነግራትም አላመነችውም። የዋመሉን ስለምታቅ ነው መሰለኝ በማለት እንግዲህ ለነኢማ ይነግራታል። ነኢማም እንግዲህ እንደለመነችው አልሐምዱልላ፣ አሁን እንግዲህ ተገላገልን ትላለች። ቢሆንም ግን ከእሷ ቤት እስከምትሄድ ድረስ ከዚች ቤት ነቅነቅ ማለት የለብህም በማለትም ነኢማ ታስጠነቅቀዋለች። እና ምን እንግዲህ እና እንድታገት ነው ቤት ውስጥ ልቀመጥ ነው ይላል፣ ማለት ነው ጀማል በመቀጠሉ ኔማ እና ታዲያ ሌላ ጣጣ ውስጥ ሳንገባ እዚሁ እስከምትመልስላት ድረስ አርፈ ቁጭ ትላለህ በማለት ትመልስለታለች። እሱም እንዴ ያነገርኩሽም እንዴ በዚህ ጣጣ ውስጥ ገብቼ እኮ ረስቼው ነው እንጂ ስራ ግባ ተብያለኝ፣ እና ስራ ከነገ ጀምሮ መግባት ትችላለህ፣ መጀመር ትችላለህ ተብያለኝ ብሎ ይነግራታል። እሷም እንግዲህ በጣም በመደሰት ማናወራ እባክህ እውነትን ነው እያለች በጣም ደስ ይላታል ማለት እና ይህንን የመሰለ ዜና አሁን ነው የምትነግረ ተላለች ነማ እሱ ምን ላድርግ ታዳ ያንን የእርጎ ዝንብ የመሰለ ሰውዬ መሀል ላይ ጥልቅ ብሎ እንደዚህ ሌላ ችግር ፈጠረብኝ እንጂ ቶሎ ልነግርሽ ነበረ በማለት ይመልስላታ ጀማልም እንግዲህ ከዚህ በኋላ ምንም የሚያስጨንቀን ነገር የለም። ሁሉም ነገር ቦታ ቦታ እየያዘ ነው። እናም ወደ መጨረሻው አካባቢ እየደረሰ ነው መሰለኝ እያለ ለነኢማ ያበስራታል። እሷም አልሐምዱሊላ አሁን እንግዲህ ስራ አገኘ ማለት ነው። ቆንጆ ህይወት እንኖራለን። እናም ከአሚና ተ ልንገላገል ነው በማለት እንግዲህ ትናገራለች። እናም እናም እንግዲህ ጀማል ከቤት ይወጣል ለስራ የቀጠረውን ሰውዬ ለማግኘት ማለት ነው። ራሱን እንግዲህ ጃኬት ምናምን ለብሶ ራሱን ሸፋፍኖ ይወጣል። ግን ደግሞ እንደ አጋጣሚ ሆኖ ማለት ነው ከቤት በወጣበት የስራ ለስራ የፈለገውን ሰው ሊያገኝ በወጣበት የአሚና ጓደኛ ታገኛቸዋለች። በጣም ነው የተገረመችው። በጣም ነው እንትን የደነገጠችው እናም ያው እንግዲህ ወንድሟ የአሚና ወንድም እንግዲህ መኖር ሲነግራት ሰምታ ነበር። ግን ደግሞ ሁለታቸውም አላመኑትም አፍ አፉን ብለው አፉን አዘግተውት ነበረ። ዛሬ ደግሞ እንግዲህ እሷ በተራዋ ባይኖ ባይኗ በብረቱን አይታለች ማለት ነው። ጀማል እዚሁ ከተማ ውስጥ እንዳለ የትም ቦታ እንዳለ ሄደ ማለት ነው። እናም እንግዲህ ትከታተለው ትጀምራለች። በመቀጠልም አሚና ጋር ትደውላለች፣ እንዴ ባልሽ እኮ እዚህ ነው በማለት ትነግራታለች። እናም እንግዲህ ዞር ዞር ብላ ስትፈልጋቸው በኋላም ታጣቸዋለች ማለት ነው። እናም አሁን ያለውበት ድረስ ቶሎ ብለሽ ነይ፣ ግን አይቻቸው ነበረ፣ አሁን አምልጠውኛል በማለትም ትናገራታለች። እሷም እንግዲህ እስቲ ቆይ አሁን ደውዬ አናግረዋለውም በማለት አሚና ምስኪኗ፣ እንግዲህ ደውላለው ትላለች። እንዴ ምንድን ነው አሁን እኮ ከደወልሽ ነገራቶችን ታበላሻለች። ተረጋጊ፣ ቆይ ብላ ትነግራታለች ጓደኛዋን። እና እንግዲህ አሚና ይሄንን ጉዳይ የምታውቅበት ቀን እንግዲህ የናፈቃችሁ ላይክ፣ ላይክ፣ ላይክ ያደረጋችሁ ማለት ነው። እናም ፋሚሊዎቼ በጣም በጣም ነው የሚገርመው የጀማል እንትን ማለት ነው። መጀመሪያ አንድ ቤት ውስጥ አስቀምጣቸው አሁን ደግሞ እንግዲህ ድብብቆሽን እንደቀጠለ ነው። በመቀጠልም እንግዲህ ደውላ ስትነግራት ወይኔ አሚና ጉድ ሆነሻል በእኛ በማለት ደነግጣለች። እናም እንግዲህ ያው ወደ ሱቅ በመግባታቸው ሊያመልጧት ችለዋል ማለት ነው። ያው እንግዲህ ወደ ፎቅ ሮጣ ወጥታ ነበረ። ፈለግ ፈለግ አድርጋቸው ነበር፣ እንድታገኛቸው አልቻለችም ማለት ነው። እኔም እንግዲህ እንደ መኖር አላምንሽም እየዋሸሽ ነው እያልሽኝ ባልሆነ ትላት፣ አለች ጓደኛዋን። እናም እንግዲህ ትላንትናውን እንግዲህ ለመኖር አላምንህም አንተ ቅዠት አምነክ ችግር አለብክ በማለት አፉን አዘግተው ነበረ። ዛሬ ግን እንግዲህ ጓደኛዋን አለማመል አልቻለችም፣ ምስኪኗ አሚነት እናም እንግዲህ ደውልት ያለው ካለች በኋላ ምንድትዩ ነው የምደውዩ? በማለት ትመልስላታለች። እናም እንግዲህ አሚነት አይ እንግዲህ ያለበት ድረስ እመጣለው ውለዋለሁኝ፣ ከዛም እንግዲህ ወይ እናንተ ወይ እሱ ማንን ማመን እንዳለብኝ አውቃለሁ ከዛ በኋላ በማለት ትመልስላታለች። ጓደኛውም የራስሽ ጉዳይ፣ ነገራቶቹን እንድታባብሻቸው ትቻለች በማለት ስልኳን ትዘጋለች ማለት ነው። በሚገርም ሁኔታ አሚና እንግዲህ እዚሁ ከተማ ውስጥ እንዳለ ደርሳበታለች። የምንም ክፍለ ሀገር የምንም የስራ ጉዳይ የለም፣ ደርሳበታለች ማለት ነው። በጣም በሚገርም ሁኔታ ሚስትም እንዳለው እንግዲህ ልደርስበት ትችላለች። አሚና እንግዲህ እስካሁን ድረስ ምንም ነገር ብትጠራጠረም፣ ጀማልን ግን ያሳምናታል ማለት ነው። በንግግሩም በመርበትበቱም እንግዲህ ብዙ ጊዜ ብዙ ጊዜ ያው እውነታውን ልደርስበት ትሞክርና እሱ ደግሞ እንደገና ይመልሳታል። በጣም እንግዲህ የማሳመን ችሎታ ያለው ጀማል እንግዲህ ያው መሸወዱን እንደተካነበት ነው ማለት ነው። ውድና የተከበራችሁ የይና ዩትዩብ በመላው ዓለም ላይ የምትገኙ ተመልካቶቼ ቪዲዮውን እስከ መጨረሻው በማየት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደወል ምልክቷን በመጫን የምለቃቸውን ቪዲዮዎች ስትሎ ማግኘት ትችላላችሁ። ሀሳብ እና አስተያየታችሁ ደግሞ ኮሜንት ላይ ጻፉልኝ። ቀጣይን ፓርት እንግዲህ ምን እንደሚሆን አናውቅም። አሁን እንግዲህ ጦርነቱ ተጀምሯል። ቀጣይ ሳምንት ድረስ ቸር ቆዩልኝ።